ማስተር ፀጋዬ በቅርቡ ማህበራዊ ሚዲያ ሲዘዋወር በነበረው ቪዲዮ ላይ የመከላከያ ልብስ ለብሶ ስዝት ባሳየው ባህሪ ምክንያት ይቅርታ ጠይቋል ይህ ይቅርታ የተላከው ለመላው የኦርቶዶክስ እምነት ተከታዮች በሙሉ ለወንድም ነጋሽ ለስራ ባልደረቦቹ ለመከላከያ ሚኒስቴር ተቋም ይዘቱና መልእክቱ በተለይ በቪዲዮ ወንድም ነጋሽ ላይ ያነጣጠረና ዛቻ የተሞላበት ንግግር ማስተላለፉ የምታወስ ነው ይህ ንግግር በማስመልከትም ነው ተደፍቶ ይቅርታ የጠየቀው እንግዲህ ብዙ በጣም በሚያሳዝን ሁኔታ አልባሌ የማይሆን ነገሮች በማህበራዊ ሚዲያ ላይ እየተዘዋወሩ ባሉት ጉዳዮች ዙሪያ ከምንድን ነው የተነሱ ያሉት? ለምንድን ነው በተለይ ደግሞም የመከላከያ ልብስ ለብሶ እንዲህ ሃይማኖትን የሚያደርግ ትኩረት የሚያደርግ ነገር የተናገረው? በማለት በርካቶቹ በሰዓቱ ቁጣ ማንሳታቸው የምታወስም ነው። ያን በማስመልከት ያን ተከትለው ተኝቶ መሬት ላይ በግንባሩ ተደፍተው ነው ይቅርታ የጠየቀው። የማስተርስ ወይም ማህበራዊ ሚዲያ ላይ እንደዚሁ እንደ ልቡ የተናገረው በማለት በርካቶቹ ሀሳባቸውን ሲገልጹም ነበር። አጠቃላይ ያን በማስመልከትም ነው ይቅርታ ጠይቀዋል ማስተር ፀጋዬ። አጠቃላይ አጠረ ባለመልኩ ነው ለእናንተ የቻላቸው መጣሁት ሚኪታቦር ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ ያግኙ። ሰላም ቆዩልኝ።